ዶናልድ ትራምፕ ቭላድሚር ፑቲንን እብድ ሲሉ ዘለፉ። ሩሲያ በዩክሬን ላይ ከባድ የአየር ጥቃት መፈጸመዋን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አቻቸው ቭላድሚር ፑቲንን እብድ ሲሉ ዘለፉ። ትራምፕ ደስተኛ እንዳልሆኑና ጠንከር ባለና ባልተለመደ ተግሳጽ ፑቲንን ምን ነካው? ብዙ ሰዎችን እየገደለ ነው ብለዋል። በኋላም ፑቲንን ፍጹም እብድ በማለት ወርፈዋቸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪም ሩሲያ በምትፈጽማቸው ጥቃቶች ላይ የአሜሪካ ዝምታ ፑቲንን እያበረታታ ነው ብለዋል። ትግራይ ክልል ለብሔራዊ ባንክ ወርቅ በማቅረብ ቀዳሚ እንደሆነ ተገለጸ። ኢትዮጵያ በበጀት ዓመቱ 10 ወራት ውስጥ ከወርቅ 257 ቢሊዮን የአሜሪካ ዶላር ገቢ አግኝታለች። በአጠቃላይ 29396 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ቀርቧል። እንደ ማዕድን ሚኒስተር ገለጻ ከክልሎች ለብሔራዊ ባንክ የቀረበው የወርቅ መጠን ትግራይ 12210 ኪሎ ግራም፣ ኦሮሚያ 6910 ኪሎ ግራም፣ ጋምቤላ 4590 ኪሎ ግራም የሚሆኑ እንዳስረከቡና ሌሎችም በዚህ ቁጥር ውስጥ እንደሚገኙ ገልጸዋል። ወደ ባርባዶ ዜናችን ስንመለስ ትራምፕ በአውሮፓ ሕብረት ላይ ለመጣል ያቀዱትን የ50 በመቶ ታሪፍ አራዘሙ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለንግድ ንግግሮች ተጨማሪ ጊዜ በመፍቀድ በአውሮፓ ህብረት ላይ ለመጣል ያቀዱትን 50 በመቶ ቀረጥ እስከ ጁላይ 9 ያራዝመዋል። ትራምፕ ለድልድል ያን ያህል ፍላጎት እንደሌላቸው ቢገልጹም ቀነ ገደቡን ለማራዘም ግን ተስማምተዋል። ትራምፕ የታሪፍ ጭማሪ ቀነ ገደቡን ያራዘሙት ውሳኔው እንዲዘገይ ከጠየቁት የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደር ሌን ጋር ከተነጋገሩ በኋላ መሆኑ ተገልጿል። ቀይ መስቀል በደቡባዊ ጋዛ እስራኤል ባደረገችው ጥቃት ሁለት ሰራተኞቹ መገደላቸውን አስታውቋል። ዓለም አቀፉ የቀይ መስቀል ኮሚቴ በደቡባዊ ጋዛ ካንዮኒስ በሚገኘው መኖሪያ ቤታቸው ላይ በተፈጸመ የአየር ጥቃት ሁለት ሰራተኞቹ መገደላቸውን አስታውቋል። በኤክስ ገጹ ላይ በሰጠው መግለጫ ሁለቱም ሰዎች የተገደሉት በቤታቸው ላይ ባነጣጠረ የአየር ጥቃት መሆኑን ገልጿል። በሁለት ውድ ባልደረቦቻችን ሞት ልባችን ተሰብራ፣ ሲልም አሰብና መልእክታቸውን አስተላልፈዋል። የወንጀል ድርጊት ተፈጽሟል ይላሉ። ኪም ጆንግ ኡን ሰሜን ኮሪያ ባለፈው ሳምንት በሙከራ ላይ የነበረ የጦር መርከብ መፈንዳቱን ተከትሎ ሶስት ከፍተኛ ባለስልጣናትን አሰረች። የሀገሪቱ ማዕከላዊ ወታደራዊ ኮሚሽን እንዳስታወቀው ተጨማሪ ጉዳት ሳይደርስ አደጋውን እንደተከላከለ ነው። የፒዮንግያንግ ባለስልጣናት ሦስቱን ሰዎች በቁጥጥር ስር ካደረጉ በኋላ ተጨማሪ ምርመራ እያደረጉ መሆናቸውን ይፋ አድርገዋል። ባለሥልጣናቱ የአደጋውን መንስኤ ባይናገሩም ሦስቱን ባለስልጣናት ተጠያቂ አድርገዋቸዋል ተብሏል። አንድ ከማይናማር ተመላሽ በኤክሴ ኒው ኮምፓውንድ 2 በዋልዋይ ዴኮ ፓርክ 26 14 ልጆች ደግሞ በሆንግታይ ካምፓኒ ታይቻንግ አንድ በሚባል ቦታ በስቃይ ላይ እንደሆኑ ለቲክ በኢትዮጵያ ተናግረዋል። በዚህ ኮምፓውንድ ውስጥ ታግታ እየተሰቃየች የምትገኝ ሴት በላከችው የቪዲዮ ንግግር ያለንበት ቦታ በጣም አስቸጋሪ ነው፣ በቃል የሚገለጽ አይደለም። በዛ ላይ ያመኛል፣ ልለምናችሁ፣ ከዚህ ያስወጡኝ ስትል በእንባትም ማጸናለች። የወላጆች ኮሚቴ ለቲክባ ኢትዮጵያ 26ቱን ጨምሮ በሌላ ፓርክ የታገቱ አርባ 42 ልጆች እንዳሉ እንዲመለሱ ኮሚቴው እየታገለ እንደሆነ የቶኪዮ ኤምባሲ ጉዳዩን አስመልክቶ ለኤንጂኦ ኤንጂኦች ደግሞ አርሚዎቹ ደብዳቤ የተጻጻፉ እንደሆነ ገልጿል። እስካሁን ከ751 ዜጎች መካከል ሌሎቹ መጥተው 149 እንደቀሩ በሁለት ካምፖች ልኡካን ቡድኑ የዴሌጌሽኑ ቀን አልፎበት የቀሩትን ልጆች ጉዳይ ለኤጀንሲዎቹ አስረክቦ ስለተመለሰም ስቃዩ እንደበረታባቸው ሆኖም ኤንጂዎች ስፖንሰር እንዳገኙ ሁሏቸውም እንደሚመለሱ አስረድተዋል። ኢትዮጵያ የባህር በር የማግኘትን ጉዳይ የብሔራዊ ጥቅም አንዷ አካል አድርጋ እየሰራችበት ነው። ከቀጠኖ ሀገራት ጋር ትብብር በመፍጠር ተጠቃሚነቷን ለማረጋገጥ ጥረት እያደረገች ነው። በጂኦግራፊያዊ አቀማመጣችን፣ በህዝብ ብዛታችን እና በታሪካችን የባህር በር ማግኘት ይገባናል። ሁሉም ኢትዮጵያዊ ያለምንም ክፍፍልና ልዩነት በመተባበር የተጀመረውን የባህር በር አጀንዳ ወደፊት ማስኬድ አለበት። ሰላማዊ በሆነ መንገድ ምላሽ እንዲያገኝ ኢትዮጵያ እየሰራችበት የሚገኘው የባህር በር ጥያቄ ቅቡልነት ያለው ነው፣ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ዴታ ቀነ አያ ዴታ የሰጡት አስተያየት ነበር። ፓኒው ገቢ ስላላገኘ አካል ክፍላችንን እያወጡ ለመሸጥ እንደወሰኑ እየነገሩን ነው ብላኛለች። የአይኑን ብሌን ያጣ ልጅ አለ። እንባ የሚተናነቀው የታጋች ቤተሰቦች ያለንበት ቦታ በጣም አስቸጋሪ ነው። በቃል የሚገለጽ አይደለም። በዛ ላይ ያመኛል። ልለምናችሁ፣ ከዚያ ያስወጡን። ታጋች ኢትዮጵያዊት በማይናማር እስካሁን በተለያዩ ፓርኮች የታገቱ 42 ከእገታ ወጥተው ወደ ሀገር ለመመለስ መንግስትን እየጠበቁ ያሉ 149 ኢትዮጵያውያን ኮሚቴውና ቤተሰቦቻቸው ስቃዩን እንደበረታባቸው ለትኪ በኢትዮጵያ ገልጸዋል። የታጋች ቤተሰቦች ምን አሉ? ከሀያ ስድስት ኢትዮጵያውያን ጋር እህቱ የታገተችበት ቤተሰብ እምባ እየተናነቃት በሰጠችን ቃል በሚያስጨንቅ ችግር ላይ በመሆናቸው ቀኑንና አመቱን ማያውቁትም፣ እህቴም ቀኑና አመቱን አታውቀውም። ግራ ገብቶኛል። ለሀያ ስድስቱ ልጆች ምንም እያደረጉላቸው አይደለም ብላለች። እህቴን ሳናግራት ገንዘብ ገቢ አላደረግሽም ብለው ደብድቧት ተጎድታ በሥርዓት ራሱ አልናገረችኝም። በላከችልኝ ቴክስት ካምፓኒው ምንም ገቢ እያገኘ ስላልሆነ የአካል ክፍላችንን እያወጡ ለመሸጥ እንደወሰኑ እየነገሩን ነው ብላኛለች። ሲጀመር እህት ያማታል፣ እየደበደቧትም ደም እየፈሰሳት ነው። ከእሷ ጋር አራት ሴቶችና 22 ወንዶች አሉ። የያዟቸው አማጺያን ናቸው። ያንዱን ልጅ አይን አፍሰውታል። መንግስት ይድረስላቸው ስትል በሀዘን ንግግር ትማጸናለች። ሌላኛዋ ወንድሞ የታገተባት እህት ደግሞ ዴኮ የሚባል ፓርክ ውስጥ ነው ያሉት። ከእርሱ ጋር 26 ልጆች አብረውታሉ። ድብደባ እየደረሰባቸው ነው። አካል ማጉደሉ ከፍ እያለ መጥቶባቸዋል። የዓይኑም ብሌን ያጣ ልጅም አለ ብላለች። በወቅቱ አነጋጋሪ ወደ ሆነ ጉዳይ እናልፋለን። እሱም ራስም ማጥፋት ነው። ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ ነው ብለዋል ዶክተር ጓዴ ተዋበ። በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታሉ ይመጣል። ከቤተሰብና ከፍቅር ጓደኛ ጋር የሚደረግ ጊዜያዊ ግጭት፣ እንዲሁም ኑሮ መረረን የሚሉ ምክንያቶች ይሰጣሉ። በአማራ ክልል ባለፉት ዘጠኝ ወራት ውስጥ 176 ሰዎች ራሳቸው ማጥፋታቸውን የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል አስታውቋል። በሆስፒታል የድንገተኛ ክፍል ሐኪም ዶክተር ጓዴ ተዋበ ለቲክ በኢትዮጵያ በሰጡት ቃል ራሳቸው የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መጥቷል ብለዋል። በየቀኑ አንድ ራሱን የሚያጠፉ ወጣት ወደ ሆስፒታሉ ይመጣል ያሉት ዶክተር ጓዴ በአብዛኞቹ መድኃኒት ለበረሮና ለአይጥ ማጥፊያ ተብሎ የሚሸጠውን ሜታልፎፋይድ ተብሎ የሚጠራውን ጸረ ተባይ ማጥፊያ መድኃኒት ነው የሚወስዱት ብለዋል። በዘጠኝ ወራት ውስጥ 176 ያህል ወጣቶች ራሳቸውን እንዳጠፉ የሚናገሩት ዶክተር ጓዴ አብዛኞቹ ከአስራ አምስት እስከ 30 ዓመት እድሜ የሚገኙ ወጣቶች እንደሆኑ ገልጸዋል። ተጎጂዎች ራሳቸው ማጥፋታቸው በምርመራ ነው የሚገኙ ያሉ ሲሆን በተጨማሪ ከቤተሰቦቻቸው የሚገኘው መረጃ እንደሚያመለክተው በራሳቸው ላይ አደጋውን ከመፍጠራቸው በፊት ይናገሩት የነበረው ቃላት እንዲሁም መድኃኒቱን ከወሰዱ በኋላ ካጠገባቸው የሚገኙ የወሰዱት መድኃኒት መያዣ ራሳቸውን ለማጥፋታቸው መረጋገጫ ነው ብለዋል። ከዚህ ባለፈ መድኃኒቱን ከወሰዱ በኋላ በፍጥነት ወደ ሕክምና ተቋም መጥተው የተረፈ ወጣቶች ቃለ መጠይቅ ሲደረግላቸው ራሳቸውን ለማጥፋት ያነሳሳቸው ከቤተሰብና ከፍቅር ጓደኛ ጋር የሚደረግ ጊዜያዊ ግጭት እንዲሁም ኑሮ መረረን የሚሉ ምክንያቶች እንደሚሰጡ ዶክተር ጓዴ ተናግረዋል። በተለይ ጸረ ተባይ እና ተዋሲያ ማጥፊያ መድኃኒቶች ከተፈለገው አላማ ውጪ እየዋሉ ስለሆነ ገበያ ላይ በስፋት እንዳይገኙ ጥብቅ ቁጥጥር መደረግ አለበት ሲሉ ማሳሰቢያቸውን ሰጥተዋል። የስነ ልቦና ባለሙያው ስለ ራስ ማጥፋት ምን ይላሉ? በፈለግ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የስነ አእምሮ ባለሙያ ዶክተር ማቴዎስ ሚሳኔ ለቲክ በኢትዮጵያ እንደተናገሩት በዓለም ላይ ከ90 እስከ 95 በመቶ ያህሉ ራሳቸውን የሚያጠፉ ሰዎች መንስኤው የአእምሮ ጤና እክል ሲያጋጥም ሲሆን ቀሪዎቹ አምስት በመቶ የሚሆኑት ደግሞ ከፍቅር ጓደኛ፣ ከቤተሰብ ጋር በሚደረግ ጊዜያዊ ግጭት ይከሰታል። የአእምሮ ጤና መታወክ መነሻው ጭንቀት፣ ድብርት፣ ለችግሮች ወይም ለነገሮች በራስ አቅም ምላሽ መስጠት አለመቻል ናቸው ብለዋል። ራሳቸውን የሚያጠፉ ሰዎች የሚያሳዩትን ምልክቶች በተመለከተም አብራርተዋል። ብቸኛ መሆን፣ መጨነቅ፣ ድብርት ውስጥ መግባት፣ ስለ ራስ ማጥፋት በተደጋጋሚ መናገር፣ መኖር የለብኝም ባልወለድ በቀርስ የሚሉ ንግግሮችን መናገርና ተስፋ የመቁረጥ ምልክቶችን ያሳያሉ ሲሉ ዶክተር ገልጸዋል። በመሆኑም እንደ ገመድ መርዝና ስለታማ ነገሮችን ባጠገባቸው በአካባቢያቸው አለማስቀመጥ ይገባል ብለዋል። መፍትሄው የስነ ልቦና ምክር አገልግሎት እንዲያገኙ ማድረግ፣ የአይምሮ ጤና አገልግሎት ወደሚሰጥበት ሕክምና መውሰድ፣ ውጥረትና ጭንቀትን የሚቀንሱ ተግባራትን ማከናወን እንደሆነ ጠቅመዋል። የቅርብ ሰዎች ደግሞ የስሜትና የባህሪ ለውጦችን የመከታተል እንዲሁም ንግግሮችን ችላ ለማለት እንዳለባቸው መክረዋል። የሃይማኖት አባቶች ራስን ስለማጥፋት ምን ይላሉ? በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የባህር ዳር ሀገረ ስብከት ዋና ጸሐፊ መልአከ ብርሃነ ፍስሐ ጥላሁን ለምንጫችን በሰጡት ቃል የሰው ልጅ ተስፋ የሚቆርጠው ከፈጣሪ ሲርቅ ነው። ከፈጣሪ መራቅ ደግሞ የሞራል ዝቅጠት ያመጣል። በዚህም በእግዚአብሔር አምሳሌ የፈጠረው ማንነቱን እንዲንቀውና ክብር እንዲያሳጥ ያደርገዋል ብለዋል። ይህ የዳብሎስ ስራ ነው። ዳብሎስ ደግሞ ተስፋ አስቆርጦ ለራሱ ግዛት የሚስበው ከሞት በኋላ ያለውን ዘላለማዊ ሕይወት እንዳይወርሱ በማሰብ ነው ሲሉ ገልጸዋል። የንረጅም የሰይጣን ዕቅድ ወጣቱ እየተረዳው ስላልሆነ በትንሽያውም ሊስተካከል በሚችል ነገር ክቡር የሆነውን ሕይወቱን ያጠፋል። ወጣቱ የሰይጣንን አጀንዳ መረዳት አለበት ሲሉ አስገንዝበዋል። በየትኛውም ሃይማኖቶች የሚገኙ መሪዎች ራስን ማጥፋት ኀጢአት መሆኑን ያስተምራሉ። ስለዚህ ወጣቱ ተስፋ የመቁረጥ ስሜት ሲሰማው ወደ ሃይማኖት ተቋማት መሄድ አለበት ብለዋል። ከሃይማኖት አባቶች ችግር ስር ሆነው ንስሐ መግባት፣ የእግዚአብሔርን ቃል መማር፣ መጸለይ ያለባቸው ሲሉ መልእክት አስተላልፈዋል። ሁሉም ነገር የሚሳካው በእግዚአብሔር ፍቃድ በመሆኑ ወጣቱ በእግዚአብሔር ላይ ሙሉ እምነቱን መጣል አለበት ሲሉም አባታዊ ምክራቸውን ለግሰዋል። የዩቲዩብ ተከታታዮቻችን እስካሁን ድረስ መረጃችንን ስትከታተሉ ስለነበር ከልብ እናመሰግናለን። ሰብስክራይብ፣ ላይክ በማድረግ ቤተሰቡ መሆናችሁን አይዘንጉ። እናመሰግናለን።